ይዲ እንግዲህ በሰላሙ ሂድ። አታጭ ልጅ ዋ እቴዬ ናት መሰል መጣኝ። እንደምን አደራችሁ? እቴዬ አዎ፣ ድምጧ ተነሽ ተነሽ ቁርስ ነሽ

ከው ከውዬ አልኩኝ ሀረፈዴ ነው። አረ ገበያው ወረፍዴ ስመለስ ጠይቃቸዋለሁ ብዬ አይ ወይንም ሳልጠይቅ ወደ ገበያው ገበያው፣ ከእዛ ደግሞ ገበያው እንዲው ንድድ አለ። እንዲው እንቁላል አስራ ሁለት እንቁላል አንዲት ዶሮ ንድድ ብሏል። እንዲው ገበያው በአ እንዲው ምን ልበል ሰማይ ነው ሁሉ ነገር ትየየ። ከእዛ ያችን እንቁላል ስመለስ ስመጣ ብጠራ ብጠራ ቤቱ ዝግ ነው። አይ ወይንም ሳል ዘይራቸው እንዲው እንግዲህ ሰው አያደርገኝም። እንዲያሻቸው እንግዲህ እንዲው አይ ወይማ እንዲሁ እንዲሁ ደህና ነሽ እቴዬ? እንዲው ምን ከረምሽ አንቺ? አረ ያ ልጅ እንዲ የ ልጆቹን ተይው፣ የየ እንዲ ልጆቹን እንዲው ታያቸው እቴዬ። ምን ይወራል? የውስ ማን አህመር ማህመድ ነበረ ባለፈው ብድግ ብሎ ምን ታወሪዋለሽ እቴዬ። ይኸው በባህር በሚሉት አልነገረ እነሱ ነበር ስቅጥጥ አድርጎ ያዘልኝ እነዩ ትናንሾቹን አሁን እንዲያው ብድግ ብሎ በባህር ከወዲህ ወዲህ ጥሪ አራቸውን አሮብኝ እልሻለሁ እቴዬ። ተቀመጭ ሲመጣ አትዘርጊ ዝርግናት ይሉሻል። ተነሽ በስነ ስርዓት ይልሽ። እንዲያው ነው አባ በስ እንዲያው ከቶ እንዲም ከራ እንዲው ቀበሌዋ ማነው አገሩ ማነው ያለ ለእነ ብያለሁ። እንዲው እኔ ማ ቆየሁኝ የመጣሁት ዘይራለሁ ስል ነገ ዛሬ ባታ ሊሆን እንኳ አልሞላልኝ አለ። እኔም መጥቻ አላውቅም። መሀመድ መሐመድ የምጧት ከቀን እያለቀስኩ ነው ሂድ የበባህር ባለፈው አንዲ በሬ ሽጠን ሽጣነ ከገጠር ብድር አውጥተን ጨምረን ላክን። የመኑ ወጥቶ ሳኡዲ ድንበር እዛው ሳኡዲ ምድር ገብቶ አላሉ እንግዲህ እንዲህ የፈለው ውስማን ነው። ውስማን አትበይኝ። ኧረ ውስማን አትበይኝ። እንዴው ከርሴ እንደከታ አረጋኝም ቅጥቅጥ አደረገኝ። ይሄው ይቸነናል፣ ይቸነናል አይበላ አይዘራ ብሏል። ስማን ተይ አንቺው እንዴው ዝም ነው ተይይ እንዴው ከቶ እናንተስ እንደው ልጆች የኔ ቢጉዲ ያልቀም እንዴው አንቺ ደህና ነሽ? ወስማንም እንዴው የሹማዎቹ መጡ፣ አጎቶቹ መጡ፣ መከሩ። ተሮ ይዘራበታል ብለን መከር ነው መከር ነው መከር ነው። ይሄው ሌሊት ይገባል። በል ስለው ዱኒያ ይፈታል። ሚስ ባይፈታ ይሻለኛል ያው ታጣላ እያልኩኝ ይያልኩ እንዴም ነፍሴ የበስክ በስክ በስክ በየት እንዴው ለታኛ ትንሽ ጩኸት የሰማሁ ጊዜ እንግዲህ አንጀቴ ታጋደሉ አንጀቴ እንዴው ምንም ላረገው የዑስማንን ነገር መላው ጠፍቷል ብሎኛል። ተየየ እንዴው መላው ጠፍ ትራ ያለኝ ያለ ልቡ አልሰማ አለ አልበሰል አለ አባቱ አባቱ አለ አባቱ አይደለም እንዴ የገደለው በልጅነቱ ዑስማን ዑስማንነት ወስማዝ አራተው እባክህ አንተ ሰውዬ፣ እንዲህ እያልክ እንዲሁ ልጅ እንዲሁ እንዲህ ብሎ አይደለም የሚያርገው። አቦ አንቺ ዜማሽ ነው። አቦ አንቺ እንዲሁ ዜማሽ ነው። አብሮአን ደቦና ስነታጣፈ እንዲህ አለ። አቦ አንቺ ዜማሽ ነው። ወንቦ አሁንማ አቅንጭላታችን ይወጣ ውረድ ቢባል እንዲህ ብሎ ይውረድ። አባትየውም ዝም ባለፈው ትልቁ ጋራ ተነጋገሩ። ልጆችህን አትናገር አንተ ትልቅ ነህ ብሎ ነገረው። ማርጋራ ታጣሉ ብድግ ብሎ አይግባኝ ይገባልች አይ ግባኙን ገባ ልጄ ልጄ እንዲያው ጉድ እንዲያው አህመድ እንዲያው በሩን ወጥቶ እንዲያው የማያውቀው ልጄ እንዲያው በረሃ ገባ እንዲያው አትየይ እንዲህ ወዲሁ አሽነኝ